በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ተወልዳችሁ በክርስቶስ በሰማያዊ ስፍራ በመንፈሳዊ በረከት የተባረካችሁ ብዙ ጸጋ ብዙ ምሕረት ብዙ በጎነት ካደረገለት ወገን የሆናችሁ ከሰማያት የወረደ ከእናታችን ከእመቤታችን የተወለደ መስቀል ላይ በተሰቀለ ጊዜ ዕዳችንን የከፈለ የተፈቱ ነፃ ያወጡ ከበሩ የዳኑ ህዝቦች አረገን እግዚአብሔር ልጆች ብሩካን፣ የጌታችን ክርስቶስ ብሩካን ልጆች ሁላችሁ እንደምንቆያችሁ፣ ሁሉን የሚችል አምላካችን ንጉሳችን ኢየሱስ ክርስቶስ ከሰማይ አባቱ ከአብና ሕያው ከሚሆን መንፈሱ ከመንፈስ ቅዱስ ጋር በዘላለም የተወደደ የተመሰገነ ይሁን። ዋና ለትንሳኤ ብርሃን በሰላም በጤና ደረሰን አደረሳችሁ። እግዚአብሔር ልጆች ቤተሰቦቻችን ሆናችሁ አብረን እንድንቆይ በታላቅ አክብሮት እጠይቃለሁ። ይህን ከሰማችሁ በኋላ ቤተሰብ ሳትሆኑ እንዳትወጡ ትመርቁናላችሁ። ደስ ይላችኋል ከእኛ ጋር መቆየታችሁ። እግዚአብሔር እናንተን ዘራችሁን ይባርክ። የልጅነቴ ወዳጅ ትንቢተ ኤርሚያስ ምዕራፍ ሦስት አራት ላይ እስራኤል እግዚአብሔር የተናገረችው ቃል የልጅነቴ የብላቴናነቴ ወዳጅ ነህ። ይህ ቃል እግዚአብሔር አባታችን እግዚአብሔር አምላካችን ዘርፈ ብዙ በሆነ መንገድ የምናመልከው አምላክ ከኛ ጋር ያለው መቀራረብ በሰው ቋንቋ፣ በሰው የኑሮ ስርዓት ልክ እንድንረዳው የሚያደርግ ቃል ነው። እግዚአብሔር አምላክ ነው እንደምታውቁት አምላክ ማለት ገዢ ንጉሰ ነገስት ማለት ነው። ጠብርግፍ ብለን እንገዛለት እየፈራ ነው እግሩ ስር እየወደቀን እያመለክ ነው እንገዛለት ማለት ነው። አምላክ መላኬ ገዢ ማለት ነው። አምላክ የሚገዛ ነፍሳችንን ስጋችንን ህልውናችንን ሁሉ የሚገዛ ደግሞ ፈቃድን ቢሰጠን ፈቃዱን እየጠበቅን እንድንኖር ደግሞ መንጋብዘው ማለት ነው። ገዢነቱን የሚያሳይ ስሙ ነው አባት ነው። በጌታችን በየሱስ ክርስቶስ ቤዛነት እሱ መስቀል ላይ በመሰቀሉ እና ምትኩ ማች በመሆኑ ምክንያት የሰው ልጆች ዕዳ ስለተከፈለላቸው ያመኑት ልጆች ተብሎ ተጠርተዋል። ይሄ አምላክነቱን ብቻ ሳይሆን አባትነቱን ላመኑት በክርስቶስ ላመኑ የእግዚአብሔር ልጆች ተብለው እንዲጠሩ የአብ ወልድ ቅዱስቶች እንዲሆኑ በሰማይ በቅድስት ስላሴ ችሎት ስለተወሰነ አባታችን ብለን እንጠራዋለን እኛም ልጆቹ ከሙሉ መብት ጋር እሱም አባታችን ከሙሉ ክብሩ ጋር ሆነዋልና አባታችን ነው። በዚህ በዚህም ዙሪያ በጣም ብዙ ትምህርቶችን ሰምተናል፣ አዳምጠናል። እኛ እያችሁ ሳናቅ ድሮ እግዚአብሔርን ዝም ብለን በአምላካዊ መልኩ ብቻ ስንሰማው ስለኖርን እግዚአብሔር የሚያስፈራ፣ የማይደፈር፣ የማይቀርቡት ሩቅ በርቀት ካንተ ጋራ በርቀት ነው እንዲ እንድኖር ምፈልገው የምንለው ሰው አለ አይደል? በህይወት ዘመናችን ከልባችን የምንቀርበው፣ የምናፍቀው፣ የፍቅር ጓደኛ፣ የህይወት አጋር የምናረገው እናርጋትም ወይም የምናረገውም ሰው ይኖራል። ደግሞ እንደገና የልብ ጓደኛ ደስ የሚለን እሱ ሲመጣ ከእሱ ጋር ስንሆን እንደው ልባችን ከፍተን የምናወራለት ሁሉን ነገር ያሰብነውንም የቋጡንም የቋጡንም እያወራ ለዛ ሰው ያለንን ፍቅራችን የምንገልጽበት ልባችን ከልቡ ጋር ተገናኝቶ በጣም ወዳጅ የሚሆን ደግሞ ጓደኛ አለን አይደል ምስጢረኛ የምንለው ጓደኛ አለን ሁላችንም። እንደዚሁም ደግሞ ከዛ ባለፈ እንዲቀርቡ አልፈልግም የምንለው ደግሞ ሰው አለ እና አከብረዋለን። ግን በጣም በቅርበት በዛ ልክ በጣም ለምሳሌ ካህናትን ብታዩ ቤተክርስቲያን ውስጥ ስለሚያገለግሉ ለጊዜ አገልጋዮች ስለሆኑ ከነሱ ጋር ጥብቅ ወደ ምስጢር ላይ ጓደኛ መሆን እንፈላ እንፈራለን አይደል? ብዙ ነገሮች ያሳስቡናል። ልካችን አይደሉም ብለን እናስባለን። ወጣቶች ወይም በጣም ትልቅ ሰዎች ጋር ጓደኛ መሆን በዛ ልክ የልብ ጓደኛ መሆን አንፈልግም። እኩዮቻችንን የምንፈልገው አይደል? ደግሞ አንዳንድ ሰው ማይታመን ሰው ደግሞ እንዲሁ በርቀት የምናየው እናስቀምጠዋለን። እና ቅድም እንዳልነው ከእግዚአብሔር ጋራ ያለን የወዳጅነት ግንኙነት እንደዚህ ሆኖ ነው የኖር ነው። በርቀት ያው ከጥላቻ ነው፣ እግዚአብሔርን ካለመፈለግ ነው ማለት ግን አይደለም። ሁሌ ነው የምናገረው፣ የኢትዮጵያ ህዝብ፣ የኤርትራ ህዝብ እግዚአብሔርን አይጥላል በፍጹም። ግን ቅድም እንደተባለው ከእግዚአብሔር አገልጋዮች፣ ከካህናት፣ ከትልቅ ሰዎች ጋራ ዝቅ ያለን በእድሜም በምንም ዝቅ ያለን ሰዎች ቤስት ጓደኛም ሆን አንፈልግም እኩዮቻችን አይደሉም ብለን ስለምናስብ በዚህ መንፈስ ነው ከእግዚአብሔር ጋር ያለን ግንኙነትም እንዲሁ በርቀት ቤተክርስቲያን እንሄዳለን እንጸለያለን እንጸልያለን አምላካችንን እናከብራለን እናደረገውን አድርገን እንመጣለን እንጂ ከእግዚአብሔር ጋር ጓዳችን ውስጥ ውስጣችን ቤታችን ውስጥ መኝታ ቤታችን ስልካችን ውስጥ አፋችን ልባችን አጠገብ እግዚአብሔር እንዲኖር አልፈቅድም። እንደውም ስዕላ ስዕሉን ቅዱሳን ስላቱን ሁሉ እናነሳለን ከመቅደቅ መኝታችን ኃጢአተኛ ስለሆንኩኝ እዚህ ቤት መቀመጥ የለበትም ብለን ሁሉ የምናደርግ ሰዎች አለን። ግን እስራኤል ግን ምንድን ያለችው የልቤ ልጅነቴ ወዳጅ እናያህን የምትለው በልጅነቴም ጭምር ቤቴ ውስጥ አይቻለሁ። በመንገድ አይቻለሁ። እጆችን ይዛ አይቻለሁ። ስትረዳኝ፣ ስታሻግረኝ አይቻለሁ። አይዞች ስትለኝ ይ ትፋስ ሰጠኝ አይቻለሁ። ከእናቴ በላይ ስትወደኝ፣ ከአባቴ በላይ ስትወደኝ አይቻለሁ ማለት ነው። የልጅነት ወዳጅ ከልጅነት ጀምሮ ወዳጅ ማለት ነው። እንግዲህ እግዚአብሔር ልጆች፣ በእርግጥም እሱ እንደዚህ ነው። ገና ሳይሰራ የሚያቀን በማህፀን እናታችን ሳተን ያየን ያየህ ወንድሜ ያየ እህቴ በቅዱስ አሰራሩ የፈተለን፣ የሰራን ያስተካከለን በኪነ ጥበቡ ሰው አርጎ የሰራን የፈጠረን በእናታችን ማህፀን እንደገና ተወልደን ስናድግ በእያንዳንዱ በዕለት ዕለት እንቅስቃሴያችን የሚከታተልን እስትንፋሳችንን የሚጠብቅ ለዕውቀት ስንደርስ ደግሞ እምነት ያስተማረን እሱን ማወቅ እንድንል እንድንችል ይረዳን። ዛሬም ድረስ እንደዚሁ የሚያስተምረን እሱ ነው። ወዳጃችን፣ በጣም ወዳጃችን፣ እጅግ በጣም ቤስት ጓደኛ ወዳጅ፣ ቅርብ ነው እግዚአብሔር። እኛ ባንልም እሱ ግን እንደዛ ነው። አያችሁ፣ ብቻችንን ኖረን አናውቅም። ሰው ብቻውን የሆን ዘንድ አይችልም ነው የሚለው እግዚአብሔር ቃል። በፍጹም አይችልም። ለምን መሰላችሁ? ይሄ የመናፍስት አለም ነው አደገኛ፣ አደገኛ መናፍስቶች ያሉበት አለም ነው። ሰው ብቻውን ቢሆን ኖሮ ይጠፋ ነበር። ከልጅነታችን ጀምሮ እጃችንን የያዘ ጌታ ስላለ ጥላው ውስጥ ስለኖርን ነው ያለ ነው። ያንን ጌታ ግን አቅርቦ የማየት ወዳጅ አድርጎ የመኖር ለምንብል ውስጥ ግን መግባት መቻል አለብን። አንተ የልጅነቴ ወዳጅ ማለት ይገባል። ወዳጄ፣ ስጸልዩ መወድህ ምትወደኝ ብሎ መጸለይ ያስፈልጋል። ወዳጅ መሆን ያስፈልጋል። ከወዳጅ ጋር ብዙ ሰዓት ስልክ እናወራለን አይደለም? ትንሽም ሰዓት ብዙም ሰዓት አንዳንዴ አራት ሰዓት እናውራለን። ከምናፍቅረው ከምናፍቅራት ጋ አይደለም? አንዳንዴ አራት ሰዓት ልናውራ እንችል። ሀያ አራት ሰዓት እናውራ ነበር አለኝ አንድ ወጣት ስለ ሴት ጓደኛው ሲነግረ በጣም ብዙ ሰዓት ማለት ነው። እንደ ብዙ ሰዓት ከእግዚአብሔር ጋር ማውራት መለማመድ ያስፈልጋል። ብቻችንን ስንሄድ ስንተኛ በራችንን ስንዘጋ መኝታታችንን ስንዘጋ ከሚያዋጣችን ከሚያዋጣን ጋር ማውራት አለብን። ወዳጅነት በመስረት አለብን። እያቸው እጃችን ላይ ባሉ ስልኮች ብዙ ሰዓት እንቆያለን። እነሱ እኛን ባሪያ ነው የሚያደርጉ፣ እኛ ባሮቻቸው ነን። ተቀምጠን አንድ ትልቅ ሲኒማ እንደሚያ ህዝብ ነን። መድረኩ ላይ የሚጫወተውን ስናይ ነው የምንውለው። ሲያዩ የሚውሉ ተመልካቾች ነን። ህይወታችን ተመልካች ሆኖ እንዴት ያልቀ ከኋላ ተሰላፊ የሆነን እስከ መቼ ድረስ እንቀጥላለን? የሰዎችን ድራማና የህይወት ቲያትር እያየን በቲክቶክ፣ በቪዲዮ፣ በምን በቃ ቀኑን ሙሉ እነሱን እያየን ባለችን ሰዓት ነገ የማይኖሩ ዛሬ የሚኖሩ ታይተው እንደ ነፋሎት የሚጠፉ ሰዎችን ድራማ እያየን የምንኖር ሰዎች ነን እኛ። በቃ የኛ ዕጣ ፍንታ ነው። መልስ ማለት አለብን። ወዳጅ አለን። የዘላለም ወዳጅ አለን። አይኖቻችን በሞት ሲከደኑ ፊትለፊታችን የሚቆሙ ደግሞ ወዳጅ አለ። የምናየው በልክ በግልጽ ምን ያህል ተዘጋጅተናል? ለዛ ለዛ ወዳጅነት ከጌታችሁ ከኢየሱስ ክርስቶስ ጋር ምን ያህል ሰት ትጸልያላችሁ? ትገናኛላችሁ? ጋር በስልካችሁ ምን ያህል ስለሱ ትሰማላችሁ? ታወራላችሁ? መዝሙሮችን፣ ትምህርቶችን ምን ያል ታዳምጣላችሁ? እስቲ ንገሩኝ፣ እግዚአብሔር ልጆች ምን ያህል ጊዜ አላችሁ ለእሱ? በደንብ ጠይቁ ራሳችሁ። ሩካን እግዚአብሔር ልጆች ምን ያህል ነው ጊዜያችን? ወዳጅነት እንደዚህ ነው ይውላችሁ። እኛ ለእግዚአብሔር እና ለጌታችን ጊዜ ከልክለን ፍቅረኛ ጊዜ አልሰጠኝ ብለን ስንበሳጭ አናስገርም። ምን ዘርተን ምን እናጭዳለን? ላፈቀረ እንደ ጌታችን ጊዜ ከልክለን ላፈቀረን ወንድ፣ ያፈቀረን ወንድ፣ ያፈቀረችን ሴት ጊዜ ያልሰጠችኝም ብለን ብንበሳጭ ምን ይገርማል? ምን ይገርማል? እኛ ማንን ጊዜ መስጠት ያስፈልጋል። በደንብ ወዳጅ ጊዜ ይፈልጋል። መጸለይ፣ የእሱን ነገር መስማት፣ መዝሙር መስማት፣ መዝሙር መዘመር፣ አጥምቶ ስለ እግዚአብሔር መደነቅ፣ ማሰላሰል፣ ስላደረገልን ነገር እያሰበን መዋል። የእግዚአብሔር ቃል ጌታ አምላክን ፍጹም ሀሳብህ ውደድ ይላል። ሀሳብ አስበህዋል ማለት ነው። ትዝ የሚለን መቼ ነው? ውድ ውድ በአስራ አምስት ቀን አንዴ በዓል ሲመጣ የሆነ ችግር ሲገጥመን ምን ያህል ሰዓት፣ የትኛው ሰዓት ዩ ትዝ የሚለን እግዚአብሔር። የልጅነት ወዳጅህን የልጅነት ወዳጅሽን ምን ያህል ቀን ታስቢዋለሽ እህቴ? በደንብ ማሰብ ያስፈልጋል። መጸለይ ብቻ ማለት አይምሮስ ማሰብ፣ ፍቅሩን ማሰብ፣ ራስን ማየት በሱ ፊት እንዴት ወደድከ ማለት ጌታዬ አምላኬ እስከ ሻሻታ እኔ ማነኝ ማለት መደነቅ። በምርጫው በምረቱ በልጅነታችንን ክብራችንን እያሰብን መደነቅ። መስቀል ላይ የነበረውን ያንን የሰሞኑን ሕማም እያሰብን መደነቅ። እንዴት ለእኔ ከፈልክ ማለት። ራስን ጥግ አድርጎ መስቀሉ ስር ማቆም ያስፈልጋል። እግዚአብሔር ርቅ ራቅ ብለን የምንከተለው አምላክ አይደለም። ይበላችሁ። በተፈጥሮ ህግ ፀሐይ በኛ ፕላኔት መሬት በትክክለኛ አቅጣጫ ስለተቀመጡ ነው ህይወት ያለው። በጣም ቅር የሆኑ እንደነ ሜርኩሪ አይነቶች፣ በጣም ሩቅ የሆኑ እንደነ ቬነስ አይነቶች፣ እንደነ ፕሉቶ አይነቶች ፕላኔቶች ብንሆን ኖሮ ህይወት የለብንም። ወይም ሰዓት ይበላናል፣ ወይም በረዶ ይበላናል፣ ህይወት አይኖርም። ትክክለኛው ቦታ ላይ ስለተቀመጠች እኛ መሬት ፀሐዩ ብርሃኑ በትክክል ታገኛለች፣ ህይወት ትመግባለች። እግዚአብሔር ላኝ ትክክለኛው ቦታ ላይ ነው መቀመጥ ያለብን። የወዳጅነት ቦታ ልንሞቀው ይገባል። ልንሞቀው በጣም ደፍረ ነው ልንቃጠልም ርቀ ነው ደግሞ በረዶ ልንሆንም አይገባም ልንወደው ትክክለኛ ቦታ ላይ ልንቀመጥ ይገባል። ፀሐዩ ያስፈልጋል ህይወታችን ተመልከቱ፣ ፀሐይ አንድ ሳምንት ባትወጣ ምን ሊሆን እንደሚችል ምድራችን፣ እልም ብለን ነበር ምናልቀው፣ ፀሐይ አንድ ሳምንት ባትወጣ። ህይወት ነው የምትመግበን ፀሐይ 24 ሰዓት በፀሐይ ፊት ስንሽከረከር ሲነጋ ፀሐይ ህይወት ነው የምትመግበን። እግዚአብሔር ወዳጅ ሲሆን እድል ሲያገኝ ህይወትን ነው የሚመግበን። እድላችን ይቀናል፣ መንገዳችን ይከፈታል፣ ርጃችን ይሳካል፣ ሀሳባችን ይሞላል፣ ነፍሳችን ተመልካች ታገኛለች፣ አስቸጋሪ የማነታችን ይገራል፣ ብዙ ነገራችን ይስተካከላል። ፀሐይ ለምድር ህይወት እንደምትሰጥ የእግዚአብሔር መገኘት አጠገባችን ወዳጅ ሆኖ መቆም መብት ሲያገኝ ህይወትን ይመግባል ማለት ነው ግን ርቀ ነው ስለኖርን፣ የግማሾቻችን ህይወት በረዶ ነው ቀዝቅዟል። ሙትት ያለ በረዶ ውስጣችን ሙትት ያለ ስንጸሊፉ ማፋሸክ ብቻ እንቅልፍ ብቻ የመራቃችን ምልክት ቀዝቅዘናል። መሞቅ አለብን። እግዚአብሔር ልጆች አንዳንዶቻችን ትብን ቅጥል ብለናል። ድራግ አክስሎናል። መጠጥ አክስሎናል። ጽኑ የሆነ የዝሙት ፍቅራ አክስሎናል የገንዘብ ፍቅር አክስሎናል። ነገ ምን ሆናሉ የማለት የመቃጠል የማሰብ የመጨነቅ መንፈስ ክስል ድብን አድርጎናል። ከእግዚአብሔር ጋር ከፀሐዩ ጋር በአግባቡ አልኖርንም። በትክክለኛ የወዳጅነት ቦታ ላይ መቀመጥ አለበት እሱ ህይወታችንን እንዲመግባት እንድንኖር፣ እግዚአብሔር ልጆች እንድንኖር፣ እግዚአብሔር ያኖራችሁ በህይወት። ወዳጃችሁን፣ ፍቅራችሁን፣ ይልባችሁን አምላክ ወዳጅ አድርጉት። የቅርብ ጓደኛ ቅርብ ቅርብ ቅርብ። አደራ እግዚአብሔር የሰማነውን በልቦናችን ጸሐፍ መንፈስ ቅዱስ ይባርከን። ብዙ በረከት ብዙ ጸጋ የሚሰጥ የአባቶቻችን አምላክ ፊቱን ያብራልን። እናታችን የእመቤታችን ረድኤት በረከት የመላት ጥበቃ አብሮ ይሁን። ትምህርቱ ላይ ኮሜንት ሳታርጉና ላይክ ሳታርጉ አትውጡ። ቀሲስ አሸናፊ ገብረ ማርያም ነኝ። ሰላም።